በፖለቲካ የተጠለፈው ሃይማኖት ከዚህ ከኦሮሚያ እና ከሌሎችም አካባቢ የሚነሳ ጥያቄ ነበር። በቤተ ክርስቲያናችን ውስጥ ፍትሃዊ የሆነ አሰራር እንዲኖር ሰዎች በቋንቋቸው መገልገል እንዲችሉ የአገልግሎት ተሳትፎም እንዲያደርጉ በራሳቸው ሰዎችም በአጠቃላይ በሲኖዶሱ ውስጥ የሌሎች ብሔር ብሔረሰቦች ድምፅ እንዲኖር እንግዲህ መነሻው እንግዲህ ኦሮሚያ ሆኖ እቺ አገራችን ኢትዮጵያ የሁሉም የብሔር ብሔረሰቦች ሀገር ስለሆነች ሁሉም የኢትዮጵያ ብሔር ብሔረሰቦች እኩል ድምፅ እንዲኖራቸው የሚል ነው። መነሻው ኦሮሚያ ይሁን እንጂ በዚህ ለብዙ ዓመታት ጥያቄ ስቀርብ ቆይተዋል እና ያ ጥያቄ እየታፈነ እየታፈነ ቆይቶ መጨረሻ ላይ ውጤቱ በዛ መልክ እንግዲህ ከዛሬ ሁለት ዓመት በፊት በተከሰተ ሁኔታ ያ ነገር ተከሰተ ማለት ነው። ከዛ በኋላ ያው በመንግስት ጣልቃ ገብቶ እርቀ ሰላም ወርዶ በሰላማዊ መንገድ የተፈለገውም ጥያቄ ህዝቡም ሙሉ በሙሉ ባይሆንም በከፊልም ቢሆን ያው የህዝቡ ጥያቄ እየተመለሰ ነው። የእምነቱ ተከታዮች እንደሚሉት ክርስትና አንድ አምላክ የሚመለክበት በአንዲት ጥምቀት ልጅነት የሚገኝበት በአንድ ተስፋ በአንድነት የሚኖርበት ሃይማኖት ነው። በተለይ በኦርቶዶክሳውያኑ ስርዓት መሰረት ይህ እምነት በየጊዜው በዓለም በሚነሱ አስተሳሰቦችና አመለካከቶች እንዳይበከል በሚል ምዕመኑን የሚጠብቅ ቅዱስ ሲኖዶስ የሚባል መዋቅር አላቸው። ቅዱስ ሲኖዶስ አበው ሊቃነ ጳጳሳት ስለ ቤተ ክርስቲያን ዶግማ ቀኖናና ስርዓት እንዲሁም ትውፊት እንዲሁም ማስተዳደር የሚመክሩበት በመንፈስ ቅዱስ የሚቃኝ ጉባኤ ነው። ይህም ቅዱስ ሲኖዶስ ማለት ፓትርያሪክ ሊቃነ ጳጳሳትና ጳጳሳት እንዲሁም ኤጲስቆጶሳት የሚያደርጉት አብይ ጉባኤ ነው ተብሎ በሕገ ቤተ ክርስቲያን የተደነገገ ነው። የሃይማኖት መከፋፈል ከመጀመሩ በፊት የአካባቢ ሲኖዶሶች እምብዛም የተለመዱ አልነበሩም ከዚያ በኋላ ግን ሁሉም አብያተ ክርስቲያናት በየራሳቸው መንበር የአካባቢ ሲኖዶስ ማድረግ ቀጥለዋል። እነው የኢትዮጵያ ቤተ ክርስቲያንም በራሷ ሲኖዶስ መመራት ከጀመረችበት ከግማሽ ምዕተ ዓመት በላይ ሆኗታል። የቅዱስ ሲኖዶስ ዋነኛ ዓላማ የቤተ ክርስቲያንን አንድነት መጠበቅ ነው። ቅዱስ ሲኖዶስ የቤተ ክርስቲያን የአንድነቷ መገለጫ ነው። በየጊዜው በሚወለዱ ክስተቶች ዶግማዊ ቀኖናዊና ስርዓታዊ እንዲሁም ትውፊታዊ አስተዳደራዊ ጉዳዮች እንዳይፈታም መጠበቂያ ነው። በዚህም መሰረት እምነቷ ላይ ጥያቄ ሲነሳ ማብራሪያ መስጠት አዳዲስ አስተምሮች ሲመጡ በዶግማዊ መሰረት ማድረቅ ማቀናት የጾም ጸሎት ስርዓትንም መስራት ልጆቿን የሚመሩ አበው ሊቃነ ጳጳሳትን መሾም የቅዱስ ሲኖዶስ ዋነኛ ተግባራት ናቸው። አስቀድመን እንደገለጽ ነው ክርስትና በማህበር የሚኖርበት በማህበርም ወደ መንግሥተ እግዚአብሔር የሚደረግ ጉዞ ነው። ታዲያ ይህ ሲኖዶስ በየጊዜው ስልጣን ላይ በሚወጡ የመንግሥት አካላት ሲፈተን ጳጳሳቱም ሲገደሉና አገር ጥለው ሲሰደዱ ረዥም ዘመናት አልፏል። ለስሙ ሃይማኖት ሃይማኖትና መንግስት ይለያያሉ፣ ቢባልም ቅሉ ምዕመኑ የሃይማኖቱን አባቶች እንደሚሰማ ስለሚታወቅ እነሱን መያዝና በፖለቲካዊ አስተሳሰብ መቅረጽ የመሪዎች ዋነኛ ተግባር ሲሆን በተደጋጋሚ ተመልክተናል። ምስጋና ለክቡር ጠቅላይ ሚኒስትሩ ይግባና፣ ሁለት ቦታ ተከፍላ የነበረችውን የኢትዮጵያ ቤተ ክርስቲያን አንድ አድርገው ሰላም አስፍነው ነበረ። ይህ ከሆነ ከጥቂት ዓመታት ያልበለጡ ጊዜያት ካለፉ በኋላ ግን ያን አይነት የመሰንጠቅ አደጋ አሁንም በቤተ ክርስቲያኒቱ ላይ አንዣቧል። ኦርቶዶክስ የሚባል ነገር መስማት ከጀመርን ዋላ ደርም ብለናል። ይባስ ብሎ ደግሞ አሁን ትግራይ ውስጥ የሚገኙ ጳጳሳት ከነደብረ ጽዮን ጋር የሚማከሩ፣ አቋማቸውንም የሚጋሩ እየሆኑ ነው። መገንጠልና ታላቋን ትግራይ መመስረትን ዓላማ ብለው ዘመናትን ያስቆጠሩ ተዋቶች አሁን ደግሞ ያን መሰሪ ሀሳባቸውን ቤተ ክርስቲያኒቱ ውስጥ አስገብተዋል። መንበሯን ጥለው ይምጡና አክሱም ይቀመጡ ሲባሉ አሻፈረኝ ያሉት ቅዱስ ፓትርያርኩ አሁን እጅጉን የሚፈትኑበት ጊዜ ላይ የደረሱ ይመስላሉ። ከዚያኛው ወገን እንደ ከሃዲ ሊቆጠሩና ሊብጠለጠሉ የሚችል ይችላሉ። ስናልቅና ግፍ ሲፈጸምብን ዞረ ብላችሁ አላያችሁንም ነው የመሰንጠቁ ሰም። ወርቁ ግን ታላቋን አገረ ትግራይ የመመስረትና ዘመናትን የተሻገረው የነ ስብሐት ነጋ ህልም ነው። በኮንፌዴሬሽን አከል ፌዴራሊዝም ስትመራ ለከረመችው አገር የብሔርና ቋንቋ መከፋፈል አልበቃ ብሎ በሃይማኖትም መሰል እንቅስቃሴዎች መጀመራቸው የወደ ነገ ጉዞዋን ታጥቦ ጭቃ የወደፊት ህልሟንም ቅዠት የሚያደርግ መሰናክል ነው። የኢትዮጵያ ሕዝብ ኮረንቲና ፖለቲካን በሩቁ ነው የሚለው፣ ወዶ አይደለም። ይኸው ፖለቲካ የሚሉት ደንቃራ ሃይማኖት ውስጥ ገብቶ ሲፈተፍት መጨረሻው የማያምር መሆኑን ታዝበናል። ኢትዮጵያ ቆማበታለች ከሚባሉት ምሰሶዎች አንዱ የህዝቧ ሃይማኖተኝነት ነበረ። ሃይማኖት ሰላምና ፍቅርን የሚሰብክ አንድነትን የሚያቀነቅን በመሆኑ በርካታ ህዝቧ ሃይማኖተኛ ለሆነላት ኢትዮጵያ የጀርባ አጥንቷ ነበረም። መቼም ጊዜ የማያመጣው የለምና ለአንድነት መሰረት ያልነው ሃይማኖት ይኸው ለመለያየት ምክንያት ሆኖ አረፈው። ከአንድ ግዙፍ መርከብ ይልቅ ትናንሽ ጀልባዎች ይሻለናል ባሉ ልክፍታን ፖለቲከኞች የተነሳ ሁሉም በየጎጡ ሊከት አንድ ሐሙስ ብቻ ቀርቶታል። ኢትዮጵያ በታሪኳ ብዙ አስደንጋጭ፣ አሳዛኝ፣ ልብ ሰባሪ፣ ተስፋ ጨላሚ የሆኑ በርካታ መከራዎችን አልፋ እዚህ ደርሳለች። ከእንግዲህስ አገር ሆና መቆም አትችልም የሚል ድምዳሜ ላይ እንድንደርስ ያደረጉንን ብዙ ቀውሶችም ተሻግራለች። ኢትዮጵያን ራሳቸውን ጭቃብ ኩተው የሰሯት ይመስል በዚህ ምክንያት ትፈራርሳለች፣ እንደዚያ ትሆናለች ብለው የሟርት መንፈሳቸውን ሲዘሩ ከወደቀችበት እየተነሳች እነሱ እንዲቀበሩ ያደረገችበት አጋጣሚም ተዘርዝሮ የሚያልቅ አይደለም። ከሩቁ ብንጀምር ጀምር የአድዋ ጦርነት የኢትዮጵያ አገረ መንግስትነት ያከተመ እንዲመስል አድርጎ ነበረ። ፋሽስት ጣሊያን ዳግም ለወረራ ሲመጣም ኢትዮጵያ የምትባል ሀገር ከዓለም ካርታ ትጠፋለች የሚል ድምዳሜም የበላይነትን አግኝቶ ቆይቷል። ኋላም በዘመነ መሳፍንት የኢትዮጵያ ተስፋ ጨልሞ እንደነበረ የታሪክ ድርሳናት ያሳያሉ። የ1966ቱ አብዮት፣ የቀይ ሽብር ክስተት፣ የህወሓት ወደ ስልጣን መምጣት፣ ሳያስበው ከስልጣን መፈናቀል እና አሸባሪ ሆኖ በአገርና ህዝብ ላይ መከራን ማዝነብ ሁሉ ሲታዩ የኢትዮጵያ አገር ሆኖ የመቀጠልን ተስፋ ያጨለመው መስለው ነበረ። ነገር ግን ሁሉም በጊዜና በሰዓቱ ከማለፉም በላይ እኛም ዜጎቿ አገራችንን ቀብረን ያለ አገር የምንኖር መስሎን ከነበረው ሁኔታ ለትንሽም ቢሆን ወጣልን ይመስላል። በእርግጥ አሁንም ህወሓት አፈር ልሶ አገራችን እንዳግም መከራ ውስጥ ለማስገባት ከኤርትራ ጋር ደፋ ቅና እያለ ስለመሆኑ የተለያዩ ሁኔታዎች ያመላክታሉ። በተለይም አሁን ላይ በአማራ ክልልና በአፋር በኩል ለብዙኛ ጊዜ ትንኮሳ ለማድረግ ውጥን የሚያዙ ሲታይ ነገሩን የባሰ ያደርገዋል። በእርግጥ እዚህም እዚያም ወዳጅ መስለው ጠላት እየሆኑ ሟርታቸውንና ሴራቸውን ሲዶልቱ ዘመናትን እንደተሻገሩት ሳይሆን ኢትዮጵያ የማትናወጥ ጠንካራ መርከብ ሆና እንድትወጣው እምነታችንም ምኞታችንም ነው። ነገር ግን ከዚህ መርከብ አውርደው በጀልባ ሊያስኬዷት በማዕበል ሊያስበሏት የሚፈልጉ ኃይሎች በርካታ ናቸው። ፖለቲካው፣ ቋንቋው፣ ዘር መቁጠሩና ደም ከውሃ ይወፍራል የሚል ብሂሉ ሁሉ ያልቻላትን መርከብ አሁን ሃይማኖት የሚባል ማዕበል ይንጣት ይዟል። እዚህ ላይ ልብ ልንለው የሚገባው ነገር ኢትዮጵያ እንዳሰቧት ሳይሆን ባላሰቡት መንገድ እየመጣች ቀበርናት ሲሉ ቀድማ እየቀበረቻቸው መቃብሯ ለተመኙላት መከራ የሆነችባቸው ዛሬ ደርሳለች ወደፊትም እስከ ዘላለሙም በዚህ መንገድ ለሟርተኞች ለናጡት ነካሾች እጅ ሳትሰጥ ትኖራለች። በክስተቶች የምትጠፋ በየአጋጣሚ በሚፈጠሩ ቀውሶች የምትፈርስ አገር አለመሆኗን የተሳፈረችበትን መርከብ የማይበገር መሆኑን ለጠላትም ሆነ ለወዳጅ ያስመሰከረች ተአምረኛ ሀገር ስለመሆኗ ደግሞ ታሪክ ሕያው ምስክር ነው። ምናልባት የአሁኑ ከብዷል፣ እንዴት ባለ መፍትሄ እንወጣው ይሆን የሚሉ ድምጾች አይታጡ ይሆናል። ነገሩን የሚያከብደው ደግሞ ሰው ለእምነቱ ያለው ቀናኢነት እንዲህ በቀላሉ የሚታይ አለመሆኑ ነው። ታዲያ እንደ በሚንቀለቀል እምነቱ ላይ ዘር የሚባል ነዳጅ ጠብ ባደረጉ ቁጥር አገሪቱ ተበልታ የምታልቅ የሚመስላቸው የዋሆች ትውልድ ማስፈጀታቸውን ታሪክ ማበለሸታቸውን አልተውም። ሩቅ ሳንሄድ እንኳን ኢትዮጵያና ኤርትራ የሚባሉ ሁለት ሀገራት ውስጥ የሚኖር አንድ ሕዝብ እስኪባል ድረስ ፍቅሩ ያገረሽበት ሕዝብ ያኔ በነሰማይ ጠሪዎቹ ጊዜ አይነ ህላፈር እየተባባለ ህዝብ ይመስል ነበረ። አሁንም ታዲያ ለራሳቸው የማያልቅ ፍላጎት ተገዥ የሆኑ ጦር አደሮች ሰላም ሲሆን ይከፋቸዋልና አንዱን ህዝብ 99 ቦታ ከፍለው በግጭቱ ለማትረፍ መውተርተራቸው እና አልፎ እንደ ታሪክ ሲወራ የሚሸማቀቁበት እንጂ የሚደሰቱበት እንደማይሆን እሙን ነው። ዓለም እየጠበበች አንድ መንደር ወደ መሆን ባነሰችበት በዚህ ጊዜ በማይመጣው ሃይማኖት መጥተው አንዱን ህዝብ ለመክፈል መትጋታቸው ታሪክ ይቅር የማይለው ጥፋት መሆኑ ጠፍቷቸው ሳይሆን የአሁን ፍላጎታቸውን ብቻ የሚያስበው ሐሳብ አልባ ጭንቅላታቸው ከዚህ የተሻለ ነገር ማመንጨት ስለማይችል ነው። አገር የሁላችንም እናት መጠጊያ፣ መከለያ፣ መኖሪያ አለፈ ሲል መኩሪያ ናት። ሃይማኖት ደግሞ ዜጋዋ ሁሉ ልክ ነው ብሎ በየራሱ መንገድ ሰማያዊ ጉዞውን የሚሄድበት ፍኖት ነው። አገራችን ዛሬ ላይ የሚገጥማትን እያንዳንዱን ችግር በጥበብና በትዕግስት ታልፈው ዘንድ የሁላችንንም ድጋፍ ትፈልጋለች። መንግስት ሊሳሳት ፖለቲከኞችም ሊያጠፉ ይችላሉ። ታዲያ በየመንግስት ቢሮው አንዳች ነገር ኮሽ ባለ ቁጥር ሚኒስተር ሃይማኖት ውስጥ እየተወሸቁ ለሀገር ሕልውና መሰናክል መሆን ሕዝብን ከሚመክሩ የሃይማኖት አባቶች የማይጠበቅ ነው። እንዲያው ነገሩ በትግራይ በኩል ጎልቶ ወጣ እንጂ የዚህ አይነት ጭምጭምታ በሌሎች ሰዎች ዘንድም ሄድ መለስ እያለ መሰማቱ የአደባባይ ምስጢር ነው። እንዲያውም ነገሩ ቀድሞ ያቆጠቆጠው በኦሮሚያ ክልል ነበረ እና አባ ሳዊሮስና ጓዶቻቸው በማናለብኝነት በሾማቸው ጳጳሳት በኩል ያኔ አገር ምድሩን ያናወጠውን ሲመተ ጵጵስና ከመሩትና ካስፈጸሙት አባቶች መካከል አንዱ ታዲያ ከሲሳይ አጌና ጋር ቁጭ ብለው የሆድ ሆዳቸውን ሲያወሩ ነበረ። እናም በዚህ ጨዋታቸው መሃል አቡነ ዩስጣቴዎስ በርካታ ነገሮችን ተናዘዋል። በእርግጥ የአቡነ ሳዊሮስ ጉዳይ በጠቅላይ ሚኒስትሩ ጣልቃ ገብነት ጭምር በርቀ ሰላም ያለቀ ጉዳይ ቢሆንም አቡነ ዩስጣቴዎስ ሲሉ እንደሰማናቸው ግን አንዴ ተሹመናል፣ ቆብ አናወልቅም ባሉ አጉራ ዘለሎች በኩል ግን የከረመ ኩርፊያ፣ የቆየ ቂም በቀል ይታያል። ጳጳሱ እንዳሉት ነገሩ በኦሮሚያ ብቻ ሳይሆን ቅባቶችንን ብለው ፓትሪያ ታሪክ በሾሙት ጎጃሚዎች ዘንድም የሚታይ ነው። በአጠቃላይ ስንመለከተው በሀገሪቷ ውስጥ እንግዲህ በሀገራችን በኢትዮጵያ ሶስት ቦታ የመለያየት ነገር እንዳለ ይታወቃል። አንዱ በጎጃም ክፍለ ሀገር ውስጥ የተከሰተው ነው እና ፓትርያርክ እስከ መሾም ደርሰው ቅዱስ ሲኖዶስ ቢያወግዝም ቀጥለውበት አሁን ነው ግዛታቸውን እያስፋፉ የሚገኙበት ሁኔታ ነው ያለው። ቅባት እምነት ተከታዮች ናቸው ነው የሚሏቸው። እነሱ ቀጥለውበታል ማለት ነው እና አንዱ ይሄ ነው። ሌላኛው በእኛ በኩል የተከሰተው ችግር ሆኖ እርቀ ሰላሙ ከተፈጸመ በኋላ እንግዲህ የሃይማኖት ጉዳይ አንዳንድ ጊዜ በሃይማኖት ይሞቱበታል እንጂ የሚባል ነገር አለና፣ ሹመት አንድ ጊዜ ብቻ ነው የሚደረገው እንጂ አይደገም የሚል አለ። በእርግጥ እኛ የፈጸምነው ሹመት በቅዱስ ሲኖዶስ ወስኖ ሳይሆን ግብታዊ በሆነ ሰብርን ነው የገባነው። ማለት ጥያቄው ስላልተመለሰ ወይም በመታፈኑ ማለት ነው እና መልስ ስለጠፋ በዚህ ምክንያት ከህግ ውጪ ከቅዱስ ኖዶስ ውጪ ውሳኔ ውጪ የተደረገ ነው። የሆነ ሆኖ በእርቀ ሰላም በመታረቅ ያለቀ ነገር ቢሆንም አንዳንድ ሰዎች እኛ በቃ አንድ ጊዜ ተሾመናል እና ወደኋላ እንመለስም ብለው ከእኛም መካከል እኛም ከሾምናቸው መካከል የተወሰኑ ሰዎች አሉ። አሁን መንደር ውስጥ ዝም ብሎ የተቀመጡ አሉ። የተወሰኑ ቁጥሮች ማለት ነው እና ይሄ መንጠባጠብ የሚለውን ቃል ለመናገር የቻልኩት በዚህ ምክንያት ነው እና እነሱንም እንግዲህ በተቻለ መጠን እኔ እንደ አንድ ቅዱስ ሲኖዶስ አባል ይህ ሊደረግ አይገባም። እርቀ ሰላም ከወረደው ሁሉም ታርቆ ሲኖዶስ ያዘዘውንም መንግስት ያዘዘውንም ሁሉንም ተቀብለን እነዚህ ወደ መንደር ውስጥ የገቡትም ሰዎች እሺ ብለው ተቀብለው ከህዝብ ጋር መቀላቀል አለባቸው። ቆባቸው ቆብ ደፍተናል ብለው ቆብ እኮ የሚደፋው ሊገለገልበት ሊሰራበት ነው እንጂ በመንደር ውስጥ ገብተው ታፍነው ሊቀመጡ አይደለም። እንግዲህ ህገ ወጥ በመሆኑ ስራ አልተፈቀደላቸውም፣ ዝም ብሎ ቁጭ ብለዋል ማለት ነው እና ስለዚህ ወደዚሁ እንዲመጡ ወደ እርቀ ሰላሙ እንዲመጡ እኔ የበኩሌን ስራ እየሰራሁኝ ነው። ተስፋም ይኖራል ብዬ ተስፋ አደርጋለሁ። ይመጣሉ፣ ግዴታ ነው። ቁጥራቸው ምን ያህል ይሆናሉ? ዋን ዋን አምስት ይሆናሉ። ከዛው ግን እነሱም እርስ በርሳቸው ደግሞ የመለያየት ነገር አለ ይመስለኛል። አራቱ ግን ጥሩ አሉ፣ አራቱ አሉ። ካንደኛው ጋራ ብቻ ነው እንግዲህ ምናልባት ማንገናኘው ልክ እንደ ፖለቲካ ሁሉ በሃይማኖቱም ሰፈር የኢትዮጵያ አክተሮች ሶስት ናቸው፣ አማራ ኦሮሞና ትግራይ። አንዳቸው የኦሮሚያ ሲኖዶስ ብለው ስለ መንበረ ጴጥሮስ ያወራሉ። ሌላኛቸው ደግሞ ትግራይን ስለ መገንጠል እያሰቡ መንበረ ሰላማቸውን ይዘዋል። የተቀሩቱ ደግሞ ቅባት የሚባል ሃይማኖት ተሸክመው በእንቢታቸው ጸንተዋል። ትክክል የእምነት የጎጃሙ ቅባት የሚባል ሃይማኖት በመሆኑ የተለየ ነው እሱ እንግዲህ የተለየ ነው። ስለዚህ በዛ በኩል ያለው ነገር ምንም ዝግ ነው ይመስለኛል። ዝግ ነው። በትግራይ በኩል ያለውን ነገር አንዳንድ ጊዜ የወሬ ጭምጭምታ ስንሰማ ሽማግሌዎች ተሰይሞ ለማስታረቅ ጥረት እያደረጉ እንደሆነ በግሌ ሰማለሁ። እኔ ጥረት እያደረጉ ለማስማማት ለማስታረቅ ጥረት እያደረጉ እንደሆነ ማን በማን በኩል ነው የት ነው የሚለውን አላውቅም እንጂ የሽምግልና እንዳለ እየሰማሁኝ ነው ማለት ነው። እና ኛው የእኛዎቹ እኔ በግሌ ነው በግሌ በአባትነቴ እንደዚህ ልትኖሩ አይገባችሁ፣ ከሰው ጋር መቀላቀል አለባቸው እያልኩኝ በተቻለ መጠን አባታዊ ምክሬን እንደው ሳገኛቸው ለግሳቸዋለሁ። ተው ተመለሱ፣ ግዴላችሁም፣ ሰው የሆነውን ሁኑ። ሰዎች ያደረጉትን ሁሉ አድርጋችሁ ከቤተ ክርስቲያን ልትቀላቀሉ ከህዝቡ ጋራ ተቀላቅላችሁ ማገልገል ይገባችኋል እያልኩኝ ስለሆነ እስቲ እናስብበታለን፣ የእግዚአብሔር ፈቃድ ይሁን የሚል በግሌ ነው። ይሄ ከማንም ጋር የግል ጥረት ነው። አሁን እዚህ ሚዲያ ላይ ተናገርኩ እንጂ በምስጢር የማደርገው ነገር ነው። እንግዲህ ምናልባት የሚያግዞትም የሚደግፎትም ሰው ሊመጣ ይችላል እና ጉዳዩ ጥረት መደረጉ ጥሩ ነው። ውግዘት አለባቸው። ውግዘት እንግዲህ ውግዘት የሚለው ያው ህገ ወጥነት ነው እንጂ ውግዘት እንግዲህ ውግዘት ማለት ያን የተ ሁላችንም ነን የተወገዘ ነው። ከዛ በኋላ ሁሉም ተነስቷል። እኛ በርቀ ሰላም ገብተናል። ሌሎችም ቆባቸውን አውልቆ ወደኋላ ይመለሱ ነው የተባለው። ቆባቸውን አውልቀው አዲሱን ቆብ እኛ ጫንላቸውን አውልቆ ተመልሰው ስራ የተመደቡ አሉ። እነዚህ ሰዎች ናቸው ወደኋላ የቀሩት። እኛ እንዴት ተሾመናል እና እንዴት ቆብ እንዴት ይወልቃል፣ አንድ የሃይማኖት ጉዳይ ነው በሚል ሰበብ ወደኋላ ቀርተውብን ነበረ። አሁን ግን ችግሩም ቢሆን ምክንያቱም ሌላ ሲኖዶስ የለም። የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ሲኖዶስ አንድ ነው። አንድ ሲኖዶስ አንድ ፓትሪያርክ ነው የምናምነው። ይህ ትክክለኛ ነገር ነው። ከዚህ ውጭ እንግዲህ ለመታገል ዝም ብለው አንዳንድ ጊዜ የሚባል ነገር አለ። ያ ደግሞ በህገ ወጥነት ስለሚያስቆጥር ተቀባይነት የሌለው አካሄድ ነው እና ያልተፈቀደለትን መንግስትም አይፈቅድም እናም በዳሩም ሆነ መሃል ያሉ ሃይማኖተኛ ነን ባዮች የዛሬን ሳይሆን የነገን አስበው መርከቢቷን ወደ ጀልባነት ከማሳነስ ቢቆጠቡ ለእኛም ለተተኪው ትውልድም አገር ማቆየት በቻሉ ነበረም። ነገር ግን አቡነ ዩስጣቴዎስ እንዳሉት ራሳቸው የሾሟቸው ሰዎች አልታዘዝ አሉ፣ አስቸግረውናል፣ ማጣፊያውም አጥሮናል አሉ እና አቡነ ሳቢሮስ በደህናው ጊዜ ቁጭ ብለው የሰቀሉትን አሁን ቆመው ማውረድ አቅተዋቸዋል። ይህን የፈሩት አቡነ ማትያስም ታዲያ ደጋግመው ፖለቲካና ሃይማኖት የተለያዩ ናቸው እያሉ ከመናገር አልተቆጠቡም። እስኪ የፓትርያርኩን አስደናቂ ንግግር በመጋቤ ብሉይ አይመር አሸበረ ቋንቋን ያውና እናብቃ። እንዲህ ይላሉ መምህሩ፣ ጋሻና መስቀል ለየቅል ይሰቀል። ብፁዕ ወቅዱስ አቡነ ማትያስ በየጊዜው የሚያስተላልፏቸው መልእክቶች ግልጽና አጭር ናቸው። የሚወክሉትም የቤተ ክርስቲያንን ድምፅ ነው። የፖሊሲ አቅጣጫ የተልእኮ መስመር ሆነው ማገልገል አለባቸው። ነገር ግን ብዙ ትኩረት ሲሰጣቸውና ጠለቅ ያለ ትንታኔ ሲደረግባቸው አይታይም። ትናንት ብፁዕ አቡነ ሳቢሮስ የጠቅላይ ቤተ ክህነት ዋና ስራ አስኪያጅና ብፁዕ አቡነ ዲዮስቆሮስ የቅዱስ ሲኖዶስ ዋና ጸሐፊን በተቀበልንበት መርሃ ግብር ላይ ጋሻና መስቀል ለየቅል ይሰቀል ብለው ፖለቲካና ሃይማኖትን የመቀላቀል በሽታን ጠብቅ ተቃውመዋል በእርግጥ ማን ነው ከፖለቲካ የጸዳው አባትና ገርካይ የፖለቲካና የሃይማኖት መለያ ድንበራቸውስ የት ላይ ነው የሚለው ጥያቄ በቀላሉ ላይመለስ ይችላል ነገር ግን መርሁ ጋሻንና መስቀልን ለየቅል መስቀል ይሆናል አንድ ጊዜ በጋሻ አንድ ጊዜ በመስቀል አንዳንድ ጊዜ ደግሞ በሁለቱም ተጠቅሞ ስልጣንንና ጥቅምን የሚሰበስብና የሚከተል ሰው የእግዚአብሔርን ፈቃድ ለማገልገል አይችልምና መስቀልን እንሸክም ጋሻውን ለምድራዊ መንግስት ጠባቂዎች እንተውላቸው በዓይናቸው መምህሩ